መንትዮች ስንል በአብዛኛው ወደ አእምሯችን የሚመጣው ምስል ምንድን ነው? ሁለት በጣም የሚመሳሰሉ አንዳንዴም ለመለየት የሚያስቸግሩ ልጆች ወይም ሰዎች አይደል? ነገር ግን ዛሬ የምናስተዋውቃችሁ መንትዮች ይህንን ግምት ሙሉ በሙሉ የሚገለብጡ ናቸው። ሉሲና ማሪያ መንትያ እህትማማቾች ናቸው። ሆኖም ለመጀመሪያ ጊዜ የሚያያቸው ሰው በፍጹም መንትያ ናቸው ብሎ ሊገምት አይችልም። ምክንያቱም አንዷ ነጭ ስትሆን፣ ሌላኛዋ ደግሞ ጥቁር ናት። ይህ አስገራሚ ታሪክ የሚጀምረው በ1997 ዓ.ም በዩናይትድ ኪንግደም ግሎስተር ከተማ ውስጥ ነው። እናታቸው ዶና ዳንግላስ የጃማይካ ዝርያ ያላት ማለትም ግማሽ ጃማይካዊት፣ አባታቸው ቪንስ ደግሞ ነጭ እንግሊዛዊ ናቸው። ዶና ምንትዮች እንዳረገዘች ስታውቅ በጣም ደስ ብሏት ነበር። ነገር ግን ልጆቿ ሲወለዱ ያጋጥማታል ብላ ያልጠበቀችው አስገራሚ ነገር ነበር የጠበቃት። በጃንዋሪ 1997 ሉሲና ማሪያ ተወለዱ። እናታቸው ዶና ልጆቿን ለመጀመሪያ ጊዜ ስታያቸው በጣም እንደደነገጠች ትናገራለች። ሉሲ ቀይ የሚመስል ቀጥ ያለ ፀጉር ሰማያዊ አይንና በጣም ነጭ የቆዳ ቀለም ይዛ ስትወለድ፣ ማሪያ ደግሞ ጠቆር ያለ የቆዳ ቀለም ቡናማ አይንና ጥቁር ከርሊ ፀጉር ነበራት። ዶክተሮቹም ሳይቀሩ ተገርመው ነበር። እንዴት ሊሆን ቻለ? እናታቸው ለቆዳ ቀለም የተለያዩ የዘረመል መረጃዎችን ትይዛለች፣ አባታቸውም የራሱን ይዛል። መንትዮቹ ደግሞ ፍራተርናል ወይም ዳይዛይጎቲክ መንትዮች ናቸው። ይህም ማለት ከተለያዩ የእንቁላል ሴሎች እና የወንድ ዘር ሴሎች የተፈጠሩ ናቸው። በአጋጣሚና እጅግ በጣም አልፎ አልፎ በሚከሰት የዘረመል መቀላቀል ሉሲ ከአባቷ የነጭ ቆዳ ዘረመልን ስትወርስ፣ ማሪያ ደግሞ ከእናቷ የጥቁር ቆዳ ዘረመልን ወረሰች። ይህ የመከሰት እድሉ ከአንድ ሚሊዮን አንድ ያህል ነው ተብሎ ይገመታል። ሉሲና ማሪያ አብረው አደጉ፣ ነገር ግን ከውጭ ሲታዩ በጣም ስለሚለያዩ ብዙ ሰዎች መንትዮች መሆናቸውን ማመን ይከብዳቸው ነበር። ትምህርት ቤት ሲገቡ ጓደኞቻቸውና አስተማሪዎቻቸው ግራ ይጋቡ ነበር። የልደት የምስክር ወረቀቶቻቸውን እያሳዩ መንትዮች መሆናቸውን እስከ ማስረዳት ደርሰዋል። ሉሲ ማንም ሰው መንትዮች መሆናችንን አያምንም፣ ጓደኞቻችን እንኳን የልደት ሰርተፍኬታችንን እስኪያዩ ድረስ አያምኑንም ነበር ትላለች። ማሪያ ከቀለማችን ውጪ በጣም እንለያያለን። ሉሲ በቀይ ፀጉሯ በጣም ትታወቃለች፣ እኔ ደግሞ በጥቁር ፀጉሬና ቆዳዬ በመልክ ብቻ ሳይሆን በባህርያቸውም የሚለያዩ ትኝህ መንትዮች፣ ሉሲ ስነ ጥበብ የምትወድና ትንሽ ራጋ ያለ ስትሆን፣ ማሪያ ደግሞ ተግባቢና ፋሽን የምትወድ ናት። ነገር ግን እነዚህ ልዩነቶች በመካከላቸው ያለውን የመንትያነት ትስስር አላደከሙትም። እያደጉ ሲመጡ ታሪካቸው የመገናኛ ብዙሃንን ትኩረት መሳብ ጀመረ። ጋዜጦች፣ መጽሔቶች እና የቴሌቪዥን ፕሮግራሞች ስለነሱ ዘግበዋል። ብዙ ሰዎች በአስገራሚ ታሪካቸው ሲደነቁ፣ አንዳንዶች ደግሞ የማያውቁትን ነገር ሲሰሙ ግራ መጋባትን ወይም የዘረኝነትን አስተያየቶችን ሲሰነዙሩ አጋጥሟቸዋል። ማሪያ አንዳንዴ ሰዎች የማያስፈልጉ አስተያየቶችን ይሰጣሉ፣ ለምሳሌ እንዴት እህትሽ ነጭ ልትሆን ቻለች? አይነት ጥያቄዎችን፣ ነገር ግን እኛ ማንነታችንን እናውቃለን፣ መንትዮች ነን ሉሲ፣ በጣም እንዋደዳለን። በመካከላችን ያለው ግንኙነት በመልክ ላይ የተመሠረተ አይደለም። መንትያቴ በመሆኗ ኩራት ይሰማኛል ትላለች።